የሞት ፍርድ እንዲፈረድበት የተወሰነው ሰውዬ ለንግድ መቶ አንድ ሆቴል ውስጥ ገብቶ እያለ አንድ ሰው ይሞታል ሰውዬው ያገሬው ሰው ነው ይሄ ሰውዬ ምንም አያውቅም ስለዛ ሰው ያንን ሰው እያሸሹና ይህንን ይሄ ነው የገደለው ብለው ግጥም አድርገው ይመሰክሩበታል እና ይህንን ያረጋግጣሉ እሳቸው ከዛ በኋላ እሳቸው ደብዳቤ ይጽፋሉ ለምን ለፍርድ ሚኒስቴር ይሄ ፍርድ ስህተት ስላለው ሊታረም ይገባል ብለው ደብዳቤ ለፍርድ ሚኒስቴር ይጽፋሉ። ፍርድ ሚኒስቴሩ ይደነግጣል። ምክንያቱም ፍርድ ሚኒስትሩም በዛን ጊዜ በጣም የተማሩ ሰውዬ ናቸው፣ ሎየር ናቸው፣ ፈረንሳይ ሀገር የተማሉ ምክንያቱም የመጨረሻን ፍርድ ሪቨርስ ማድረግ በጣም በህግ በኩል በጣም ያስቸግራል። ስለዚህ ደንግጠው እችኑ እንዳለች ለጽህፈት ሚኒስቴር ያስተላልፋሉ። ጽህፈት ሚኒስቴር ጽሕፈት ፍርድ ሚኒስትሩ በዛን ጊዜ አቶ ማሞ ታደሰ ናቸው። ማሞ ታደሰ ማለት ፈረንሳይ ሀገር የተማሩ መጨረሻ ላይ የገንዘብ ሚኒስትር የነበሩ ሰውዬ ናቸው። ጽሕፈት ሚኒስቴር እንግዳ ነገር ይሆናል በሁለት ምክንያት፣ አንደኛ በባህላችን የሚባለው ንጉስ የፈረደበት መርከብ የሰመጠበት አንድ ናቸው ነው። ይሄ ፈረንጆቹ ኤስቶፔል ይሉታል። እና እንዴት ይሄ ይደረጋል ይባላል። ከዛ በኋላ ጸሐፊ ትእዛዙ የጽህፈት ሚኒስትሩ ጠቅላይ ሚኒስትሩ ናቸው። ማን ነው? ጸሐፊ ትእዛዝ አክሊሉ ሀብተወልድ ጸሐፊ ትእዛዝ ሶርቦን የተመረቁ ትልቅ የህግ ባለሙያ ናቸው። እሳቸው ደግሞ ይደነግጣሉ። እሳቸው ደግሞ በሌላ በኩል ያዩታል። ለምን የመጨረሻው የንጉሱ ፍርድ ስህተት አለበት ተብሎ የሚመለስና የሚታጠፍ ከሆነ ኢትዮጵያ ውስጥ ፋይናሊቲ የሚባል የህግ ፕሪንስፕል አይኖርም ማለት ነው ብለው ይላሉ። ስለዚህ ይሄ ውሳኔ ኢዝ ኖት ሰብጀክት ቱ ሪቪው፣ እንደገና ሊታይ የሚገባው ነገር አይደለም። የሚፈጸመው የመጨረሻ ፍርድ ስለሆነ ነው እንጂ ትክክል ስለሆነ አይደለም ተብሎ ተመልሶ ሰውየው ተሰቅሏል።